ሰላም ተመልካቾች አሁን የምገኘው በቅርቡ የተመረቀው የአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ነው። እንግዲህ ይህ ህንፃ እንደሚታወቀው ብሔራዊ አካባቢ ነው የሚገኘው። ቀድሞ የኢትዮጵያን ብሮድካስቲንግ ኮርፖሬሽን ይጠቀምበት ነበር። አሁን ግን ኢንስቲትዩቱ እንግዲ አርቲፊሻል ኢንተለጀንስን በሚመጥ መልኩ እንደ አዲስ ሰርቶታል ማለት ይቻላል። ታዲያ ዛሬ የኢቢሲ ሰራተኞች ይህንን ህንፃ ለመጎብኘት እዚህ ተገኝተዋል። እንግዲህ የቀድሞ ተቋማቸው ነው ይህ ህንፃ፣ አሁን እንደዚህ ሲያዩት ምን ተሰማቸው የሚለውን ከዛም ባለፈ ደግሞ አብረው ሲጎበኙ አብረናቸው እየጎበኛን ምንመለከት ይሆናል። አብራችሁኑን ለዚህ ሰፖርቲቭ ነው ብሎ ሪኮመንድ ያደርጋል። ስለዚህ ኤአይ አሲስቲንግ ዲጂታል ላይብራሪ ነው ማለት ነው። እና እንደ ሚዲያ ባለማነታችንም በምናየው ነገርና ፕራክቲካል ደግሞ አሰራሩ እንዴት እንደሚሰራ፣ እንዴት ክሬት እንደሚደረግ ስለ ዘርፉ ደግሞ በተጨባጭ እውቀቶችን እንድናገኝ ያደረገኝ ነው። በሀገሬ ደግሞ ይሄ የሆነው በተግባር በማየት በጣም ደስተኛ ነኝ። ትልቅ እርካታና ደስታን የተሰማኝ ብዙ ተስፋዎችን እንዳይ ብዙ ውጤቶች ደግሞ እንደምናመጣ ያየሁበት ነው። ተቋማችን ከኢንስቲትዩቱ ጋር በጋራ የሚሰራበትን ሂደት ለማመቻቸት ነው እየሰራን ያለነው። በዚህም አሁን ባለው ሁኔታ አሁን ሚዲያ እየሄደበት ካለ ሁኔታ ከአርቲፊሻል ኢንተለጀንስ ጋር ተቀናጅቶ ያን ኮፓፕ አርጎ መሄድ ካልተቻለ አስቸጋሪ በመሆኑ ትልቅ ስራዎች እንደሚጠብቀን ያየንበት ነው። እንግዲህ፣ ተመልካቾቻችን ሀገራችን ኢትዮጵያ በተለይ በአርቲፊሻል ኢንተለጀንሱ ዘርፍ ከአፍሪካ የመሪነቱን ሚና ወስዳ እንደዚህ አይነት ትልቅ ኢንስቲትዩትን አቋቁማ እየሰራች ነው የሚገኘው። ከሚጠበቀው በላይ በጣም ፍጥን እየተጓዝን ነው። እንደ ሀገራችን በሀገራችን ከነበርንበት ኋላ ከቀረንበት ነው በከፍተኛ ፍጥነት ተስፈንጥረን እንግዲህ መንግስት አስቦ እየሰራ ያለው ሁለንተናዊ ብልጽግና፣ ሁለንተናዊ ለውጥ ሀገር ታምጣ ሲባል እየፈጠነች እየፈጠረች ነው እንድትሰራ የሚታሰበው። አንዳንድ ጊዜም ደግሞ ወደ ተስተካካይነት ለመምጣት መዝለል ያስፈልጋል። በብዙ ነገሮች ወደኋላ ከቀረንባቸው እየዘለልን ስለዚህ አንዱ ማሳያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ከአፍሪካም ጥቂት ሀገራት ሞክሯል። ከነዛ ደግሞ በጣም ከፍተኛ ፕሮግረስ ያመጣ በአጭር ጊዜ ውስጥ ይሄ ተቋም ነው። በሁሉም የእድገት ስራዎቻችን በሙሉ አርቲፊሻል ኢንተለጀንስ ያስፈልገናል። ያን አጣጥመን አሳስረን እንሄደበት በመሆኑ ከፍተኛ ሂደት ላይ ነው ያለ። ነው እዚህ ቦታ ስመጣ ለእኔ የተለየ ትርጉም አለው። ጋዜጠኝነት ሕይወት የጀመርኩት እዚህ ቦታ ነው ውስጥ ከ16 ዓመት በላይ ሰርቻለሁ፣ እና ያገኘሁት የህንፃዎቹ ፒላሮች ብቻ ናቸው። ከዛ ውጭ ያለው ሁሉም ነገር ተቀይሯል። ኢትዮጵያ ወደፊት በቴክኖሎጂ በኢኖቬሽን እንዲሁም በዲጂታል ትራንስፎርሜሽን ምንድን ነው የወደፊት መዳረሿ የሚለውን አንድ ሰው ማወቅ መረዳት ከፈለገ መጥቶ በትክክል የሚያገኝበት ስፍራ ሆኖ አግኝቼዋለሁ። ወደ ሚዲያው ስንመጣ ጠቅላይ ሚኒስትራችን ወይም የሆኑ ትልቅ ባለስልጣን ንግግር እያደረጉ ነው ብለን እናስብ። ያ ንግግራቸው ንግግራቸውን መስማት ለማይችል ሰው በቴሌቪዥን ቀጥታ እዛው ላይ ለማስተላለፍ የሚያስችል የጽሑፍ መልእክት ማስተላለፍ ቢፈልግ ቴሌቪዥን ጣቢያው በቀላሉ ማድረግ ይችላል ማለት ነው። የእሳቸውን ንግግር ቃል በቃል እዛው ላይ መስማት የማይችሉ ሰዎች በቀላሉ ተደራሽነት ሊኖረው ይችላል ብዬ አስባለሁ። ይሄ አንድ ጉዳይ ነው እንግዲህ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ዛሬ በአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ተገኝተው እንግዲህ ጉብኝት አድርገዋል። በቆይታቸው በርካታ ነገሮች እንደተረዱ ነው እንግዲህ። ቀደም ሲል እንደሰማችሁት፣ በተለይ ደግሞ በእኛ ሙያ ለሚዲያው አርቲፊሻል ኢንተለጀንስ ያለው አበርክቶ ሰፊ ነው። ቆንጆ ቆይታ እንደነበረን ተስፋ አድርጋለሁ። እዚህ ቦታ ላይ ካለው ጥቂቱን ያሳየናችሁ። ለማንኛውም ግን በዚሁ እናብቃ። መልካም ጊዜ ሆነላችሁ።